ጌታቸው ህወሀት በጣም ነው የደከመችበት፣ በጣም ያስተማረችው እና የቋንቋ ችሎታውን የተራቀቀበት ያወቀበት። ሁለተኛ ደግሞ ያደነኩት ጠበቃ ስለሆነ ጠበቃ መሆኑ ጠቅሞታል። ምክንያቱም የህግ ሰው መሆኑ ይጠቅመዋል። ጠበቆች ደግሞ በባህሪያቸው ያው የገደለውን ሰውዬ አልገደልክም፣ የደፈርከውን ሰውዬ አልደፈርክም ብዬ ነፃ ወጣለሁ ብለው ነው። ገንዘብ እስከከፈልከው ድረስ ጠበቃ ችግር የለበትም። ክቡር ፍርድ ቤት እያለ አቃቤ ህጉ የተናገረው ትክክል አይደለም፣ በወንጀለኛ መቅጫ ምዕራፍ 6 ቁጥር 8 ምናምን አካባቢ እንደዚህ ይላል፣ የዋስትና መብቱ ይጠበቅበት ይላል። ጥፋተኛ እንኳን ሲባል በእውነት ክቡር ፍርድ ቤት የጥፋት ማቅለያ አለኝ ወይ በገንዘብ ይቀየርለት ይላል። ያ የገደለ የደፈረ ሰውዬ የቤተሰብ አስተዳዳሪ ነው፣ እናቱ ስኳር ታማሚ ናቸው፣ አባቱ ጨው ነጋዴ ናቸው ብሎ ደግሞ አቅርቦ ያለ የጠበቃ እንትኑ ይሄ ነው፣ እንደምታውቁት፣ ማለት ነው። እኔ ሙያውን ማሳነሴ ሳይሆን የጠበቃ ይሄ ነው። እና ጌታቸው ይሄንን ይዞ ነው የሄደው። አብይን፣ ይሄ ይመጣብኛል ብሎ የጠበቀም አይመስለኝም ነው የሄደው። ሌሎች ደግሞ ተንኮለኞች አሉ፣ አላወቃችሁትም እንጂ። አንዴ ወያኔ ወያኔ ነው አሁን የአብይ ረዳት መስሎ አብይን አሰጣው የሚሉ ደግሞ አሉ። አቤት ትንኮት! እነዚህን እኔ አልሰማም፣ እነዚህን አልሰማም። ደግሞ ከአብይ ሊያጣሉት ማለት ነው። ይሄ ትክክል አለም። ወያኔ ወያኔ ወያኔን አታውቋትም የሚሉ አሉ። ስለዚህ ተከፋፍለውን የመጡት እነ ደብረ ጽዮን እዛው ቀርተዋል። እነ ታደሰ ወረደ እዚህ እዚህ ይላሉ። እነ ጌታቸው ረዳ እና እነ ጻድቃን ደግሞ የአብይ መስለው፣ ያለበለዚያ ገርስሶ መጣል ስለማይቻል ይህንን ያልተማረ ሰውዬ እንደዚህ አድርገን እንጣለው ሁኔታ ተቀብሮ የነበረውን የጄኖሳይድ ጉዳይ ቡም እንዲል ያደረገው ጌታቸው ነው። በእውነት በእውነት ሊመሰገን ይገባል። ጌታቸው በጣም ሊመሰገን ነው የሚገባው። ሱሬን በጣም የታዘብኩት የእንግሊዝኛ መምህሬን እኔም ሰምቻቸው ማላቃቸውን የእንግሊዝኛ ቃላቶች ጌታቸው ላይ ሰምቼ ሰሞኑን ዲክሽነሪ ላይ ነው የዋልኩት የሚለውን እንኳን አስተምረኝ ብለው ሱሪያ አላስተማረኝም። እውነት ጌታቸው ምን አይነት እንግሊዝኛ እንደሆነ አላቅም። ጄኖሳይዱን የፈጸመው ማን ነው ሲለው፣ ያው ሌሎች ናቸው፣ ብዙ ብዙ አካላት አሉ፣ ምን ይለዋል። ከዛ በኋላ ማን ነው እንትኑን፣ ጦሩን የመራው ማን ነው? አብይ አህመድ። ታዲያ ጄኖሳይዱን የፈጸመው ማመን ነው? አይ እሱ አይደለም፣ ጓደኛዬ ነው እኔ ጓደኛ አሳልፌ አልሰጥም፣ ለቃላት ይጠነቀቃሉ ምናምን አለ። ምን ማለት ነው ሲእያለ በቃ እንደዛው እጅን ዘርጋ ማርያምን፣ ማርያምን አሁን አረጋይን ማለት ነው የቀረው። እውነት ግን አይጸዳም፣ የአብይ እንትን በጌታቸው አይጸዳም። ግን ቡም ብሎ የዓለም አቀፍ መነጋገሪያ ሆኗል። ይሄን አስመልክቶ ቴዎድሮስ መቼም አማርኛ ቴዎድሮስ ጋር ያለችው ቴዎድሮስ ርዕዮት ጋር ጌታቸውን በደንብ አድርጎ ነው ትን እስኪ ላይ ነው ያሳቀኝ ቴዎድሮስ እንዴት እንደገለጠው ብታየው ትገረማላችሁ በእውነት ቴክኒሽያኑ አላዘጋጀውም እንጂ አሳያቸው አዘጋጀው እንዴ ደግሞ እሺ እስቲ በለው ሆረር ሾው እንደሚሰጠን ምንም ነው ሊገባኝ አልቻለው ጌታቸው በሶስት ኤፒሶድ ሞቷል እስካሁን ብዬ አምናለሁ መጀመሪያ ፕሬዚደንት ሆኖ ህወሀትን ራሱ ያመነውን ነገር ነው። ህወሓትን ከድል ሲያደርግ የትግራይን እድሎች በመግደል የራሱም የፖለቲካ ፐርሶናሊቲ ገሏል። ሁለተኛ፣ አዲስ አበባ መጥቶ የሆነ አይነት ሙቭመንት ፈጥሮ ስ የሆነ ነገር አድርጎ ወይ ደግሞ ካልሆነም ከዛ ዞር ብሎ መጽሐፍ ጽፎ እውነቱን ለህዝብ አሳውቆ ለህዝብ በጎ ማድረግ ሲገባው ያንን ኮምፕሊትሊ አጥፍቶ አዲስ አበባ ላይ ሄዶ ሞቷል። ሶስተኛ፣ አሁን ደግሞ ለንደን ሄዶ በመዲ ሀሰን የአመክኒው እጆች ሌላ ሶስተኛ የሞት ኤፕሶዱን ሞቷል። ስለዚህ ለምንድን ነው ቦታና ቋንቋ እየለዋወጠ መሞት የማያቆመው ጌታቸው? በትግርኛም በአማርኛም በእንግሊዝኛ መሞት አለበት እንዴ? ማለት ሂዘን አተር ፌል ምን ምን ጌታቸው ምን እርባና እሰራለሁ ብሎ ፖለቲካ ውስጥ እየቆየ እንዳለ እኔ ሊገባኝ ይችላል። ለዚህ ነው ቅድም የጥቅማጥቅምና የስልጣን ስርዓት ከብር ያስፈጥል አብይ አህመድ ይበቃኛል። ለምንድን ነው ቦታና ቋንቋ እየለዋወጠ የሚሞተው? በቃ እየመጣ አደ በብልጽግና ውስጥ ያለው የሞት ምጣኔ ከመብዛቱ የተነሳ ለአንድ ሰው የሚደርሰው ሞት ቁጥር ራሱ በቃ በዛ። ታውቃለህ፣ አንድ ሰው ከአንድ በላይ ጊዜ ቶችበት ሁኔታ እየተፈጠሩ ሰው በቃ ይህንን ሆረር ሰው ይበቃናል፣ ይበቃናል። ጌታቸው ይበቃናል አማርኛንማ ቴዲ ይራቀቅባት። ቴዲ አድናቂ ነኝ በዚህ በኩል፣ እንዲሁ ይራቀቃት እኮ ይናገረዋል ነው ምላችሁ። ኦኬ እንግዲህ የጌታቸውን አውርቼ እኮ እኔም ኦኬ አልኩኝ። የምገርም ሰው ነኝ። ህወሀት በጣም የደከመችበት በጣም ያስተማረችው እና የቋንቋ ችሎታውን የተራቀቀበት ያወቀበት። ሁለተኛ ደግሞ ያደነኩት ጠበቃ ስለሆነ ጠበቃ መሆኑ ጠቅሞታል። ምክንያቱም የሕግ ሰው መሆኑ ይጠቅሟል። ጠበቆች ደግሞ በባህሪያቸው ያው የገደለውን ሰውዬ አልገደልክም፣ የደፈርከውን ሰውዬ አልደፈርክም ብዬ ነፃ ወጣለሁ ብለው ነው። ገንዘብ እስከከፈልከው ድረስ ጠበቃ ችግር የለበት። ክቡር ፍርድ ቤት እያለ አቃቤ ህጉ የተናገረው ትክክል አይደለም። በወንጀለኛ መቅጫ ምዕራፍ ስድስት ቁጥር ስምንት ምናምን አካባቢ እንደዚህ ይላል፣ የዋስትና መብቱ ይጠበቅበት ይላል። ጥፋተኛ እንኳን ሲባል በእውነት ክቡር ፍርድ ቤት የጥፋት ማቅለያ አለኝ ወይ፣ በገንዘብ ይቀየርለት ይላል። ያ የገደለ የደፈረ ሰውዬ የቤተሰብ አስተዳዳሪ ነው፣ እናቱ ስኳር ታማሚ ናቸው፣ አባቱ ጨው ነጋዴ ናቸው ብሎ ደግሞ አቅርቦ ያለ የጠበቃ እንትኑ ይሄ ነው እንደምታውቁት ማለት ነው። እኔ ሙያውን ማሳነሴ ሳይሆን የጠበቃ ይሄ ነው። እና ጌታቸው ይሄንን ይዞ ነው የሄደው። አብይን፣ ይሄ ይመጣብኛል ብሎ የጠበቀም አይመስለኝም ነው የሄደው። ሌሎች ደግሞ ተንኮለኞች አሉ፣ አላወቃችሁትም እንጂ አንዴ ወያኔ ወያኔ ነው። አሁን የአብይ ረዳት መስሎ አብይን አሰጣው የሚሉ ደግሞ አሉ። አቤት ተንኮል! እነዚህን እኔ አልሰማም፣ እነዚህን አልሰማም። ደግሞ ከአብይ ሊያጣሉት ማለት ነው። ይሄ ትክክል አይደለም። ወያኔ ወያኔ ወያኔን አታውቃትም የሚሉ አሉ። ለዚህ ተከፋፍለውን የመጡት እነ ደብረጽዮን እዛው ቀርተዋል። እነ ታደሰ ወረደ እዚህ ይላሉ። እነ ጌታቸው ረዳ ደግሞ የአብይ መስለው፣ ያለበለዚያ ገርስሶ መጣል ስለማይቻል ይህንን ያልተማረ ሰውዬ እንደዚህ አድርገን እንጣለው። ተቀብሮ የነበረውን የጄኖሳይድ ጉዳይ ቡም እንዲል ያደረገው ጌታቸው ነው። በእውነት በእውነት ሊመሰገን ይገባል። ጌታቸው በጣም ሊመሰገን የሚገባው ሱሬን፣ በጣም ነው የታዘብኩት። የእንግሊዝኛ መምህሬን እኔም ሰምቻቸው የማላቃቸውን የእንግሊዝኛ ቃላቶች ጌታቸው ላይ ሰምቼ ሰሞኑን ዲክሽነሪ ላይ ነው የዋልኩት። ሆነ የሚለውን እንኳን አስተምረኝ ብለው ሱሪያ አላስተማረኝም። እውነት ጌታቸው የሚል አይነት እንግሊዝኛ እንደሆነ አላቅም። ጄኖሳይዱን የፈጸመው ማን ነው ሲለው ያው ሌሎች ናቸው። ብዙ ብዙ አካላት አሉ፣ ምናምን ይለዋል። ከዛ በኋላ ማነው ጄኖ እንትኑን ጦሩን የመራው ማን ነው? አብይ አህመድ ታዲያ ጄኖሳይዱን የፈጸመው ማመን ነው? አይ እሱ አይደለም ጓደኛዬ ነው፣ ጓደኛዬን አሳልፌ አልሰጥም። ለቃላት የጠነቀቃሉ ምናምን አለ። ምን ማለት ነው ሲያለ፣ በቃ እንደዛው እጅን ዘርጋ ማርያምን፣ ማርያምን አቡነ አረጋዊን ማለት ነው የቀረው እውነት ግን አይጸዳም የአብይ እንትን በጌታቸው አይጸዳም። ግን ቡም ብሎ የዓለም አቀፍ መነጋገሪያ